ከአሜሪካ እስከ ቻይና የተዘረጋው አደገኛው የጦርነት ጉሰማ። በዩክሬን ምድር የተገኙት የቻይና ወታደሮች ሚስጥር መጋለጥ። የአንድ ዓለም ሌላ ሀያልነት የሚከትምበት ጊዜ ደርሷል ያለችው ቻይና አሜሪካን ከመገዳደር አልፋ የአሜሪካ የዘውትር ጭንቀት እስከ መሆን ደርሳለች። አሜሪካ አንድ እርምጃ በተራመደች ቁጥር ሁለት እርምጃ እየቀደመች አስፈሪና የማትነካ መሆኗን ለማሳየት እየታገለች ነው። አሁን ዓለምን በፍርሃት ያራደ እጅግ ውስብስብና አስፈሪ ነገር እየመጣ ነው። በዚህ በኩል ደግሞ ቻይና ፈጽሞ ያልተጠበቀ ነገር በዩክሬን ምድር ፈጽማለች ሲሉ የዩክሬን ፕሬዚዳንት ቮሎድሚር ዜለንስኪ ተናግሯል። ለመሆኑ ቻይና ከአሜሪካ ጋር ከጀመረችው የኢኮኖሚ ጦርነት ባለፈ በዩክሬን ምድር እንዴት ተገኘች? ይህ ወደፊት ይዞት የሚመጣው መዘዝ ምንድን ነው? በትንታኔ እንመለከተዋለን። አብራችሁን ቆዩ። ቻይና ከአሜሪካ ጋር መገዳደር ከጀመረች ሰነባብታለች። አሜሪካ በራሷ የምትዘውረው እሷ ብቻ የምታዝበት ስርዓት ያከትማል በማለት ስትናገር የነበረችው ቻይና ይበልጥ ጠንክራ መታለች። ይህም ብዙዎችን ወደፊት ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ያስገባታል በማለት ፍርሃት ውስጥ እንዲወድቁ አድርጓቸዋል። የቻይናና የአሜሪካ የንግድ ጦርነት ወዴት ያምራል የሚል ከፍተኛ ስጋት ተፈጥሯል። ሁለቱ ባለ ግዙፍ ምጣኔ ሀብቶች አሜሪካና ቻይና ተፋጠዋል። በሁለቱ ታላላቅ ምጣኔ ሀብቶች መካከል ያለው የ ንግድ ጦርነት የመቀዛቀዝ ምልክት የሚያሳይም አይመስልም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ ይጨምራል ብለው ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና ፍንክች እንደማትል አስታውቃለች። እስከ መጨረሻው ለመታገል ቃል ገብታለች። ትራምፕ እንዳስፈራሩት በቻይና ላይ ታሪፉን እጥፍ የሚያደርጉት ከሆነ ወደ መቶ አራት በመቶ ይሆናል ማለት ነው። ቻይና ዘመናዊ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ ቪዲዮ ጌምን ጨምሮ በርካታ ምርቶችን ለአሜሪካ ትልካለች። ትራምፕ እነዚህን ተጨማሪ ታሪፎች ተግባራዊ ለማድረግ ለማድረግ፣ እስከ ረቡዕ ሚያዝያ 1 2017 ዓ.ም ም ድረስ ቀነገደብ አስቀምጠዋል። ቻይና የጣለችውን 34 በመቶ ታሪፍ እንድታነሳ ትራምፕ በማስፈራራት ጭምር እየጠየቁ ይገኛሉ። ሌላውና የብዙዎች ጥያቄ የሆነ ጉዳይ ደግሞ አገራቱ ከያዙት አቋም ፈቀቅ ይሉ ይሆን የሚል ነው። ቻይና ታሪፉን በብቸኝነት ታነሳለች ብሎ ማሰብ ስህተት ነው በማለት ዘኮንፈረንስ ቦርድ በተሰኘው የምርምር ተቋም የቻይና ማዕከል ከፍተኛ አማካሪ የሆኑት አልፍሬድ ሞንትፋርሄሉ ይናገራሉ። አክለውም ይህ ሁኔታ ቻይናን ደካማ አድርጎ ከምሳል በተጨማሪ አሜሪካ መያዣ የሚሆንና የበለጠ እንድትጠይቅ የሚያስችል አቅምን ይሰጣታል። በአሁኑ ወቅት ረዘም ወዳለ የምጣኔ ሀብት ቀውስት ውስጥ ሊመራ የሚችል ችግር ላይ ደርሰናል ይላሉ። ትራምፕ ከመቶ በላይ በሚሆኑ አገራት ላይ የጣሉትን ታሪፍ ተከትሎ የዓለም አክሲዮን ገበያ አሽቆልቆላል በተለይም የኤዚያ አክሲዮን ገበያ በአስርት አመታት ውስጥ ታይቶ በማይታወቅ ሁኔታ እጅግ በከፋ ሁኔታ የወረደ ሲሆን ማክሰኞ መጋቢት 3217 ዓ.ም በተወሰነ መጠን አገግሟል። ትራምፕ ባለፈው ሳምንት የጣሉትን ታሪፍ ተከትሎ ቻይና 34 በመቶ ታሪፍ በመጣል አጸፋውን መልሳለች። ትራምፕ ቻይና የጣለችውን ታሪፍ የማታነሳ ከሆነ 50 በመቶ ተጨማሪ ታሪፍ በመጣል የበለጠ አጸፋዊ እርምጃ ወስዳለሁ ሲሉ ዝተዋል። በአሁኑ ወቅት የዓለም የንግድ ሁኔታና ገበያ አጠራጣሪ ሁኔታ ውስጥ ገብቷል። ትራምፕ የጣሉት ታሪፍ ረቡዕ ተግባራዊ መሆን ይጀምራል። በርካታ የኤዚያ ምጣኔ ሀብቶች በዚህ ታሪፍ ይመታሉ። በቻይና ላይ የተጣለው ታሪፍ ወደ 54 በመቶ ከፍ የሚል ሲሆን ቬትናም 46 በመቶ እንዲሁ ካምቦዲያ 49 በመቶ ታሪፍ ይጠብቃቸዋል። የምጣኔ ሀብት ባለሙያዎች ሁኔታዎች እየሄዱበት ያለው ፍጥነት አስጨንቋቸዋል። መንግስታት፣ ገበያዎች፣ ባለሀብቶችና ሌሎች ባለድርሻ አካላት ሁኔታዎች ለማስተካከልም ሆነ ለየት ላለ የዓለም አቀፍ ኢኮኖሚ ለመዘጋጀት ጊዜ አላገኙም። ቻይና ለመጀመሪያው ዙር የትራምፕ ታሪፍ በተወሰኑ የአሜሪካ ምርቶች ላይ አጸፋዊ ታሪፍ በመጣል ምላሽ ሰጥታለች። በተጨማሪም ብርቅዬ የብረት ማድናት ላይ የወጪ ንግድ ቁጥጥር እንዲሁም ጎግልን ጨምሮ በአሜሪካ ተቋማት ላይ ገበያውን በበላይነት የመቆጣጠር ሁኔታ ላይ ምርምር ከፍታለች። ከዚህም በተጨማሪ ጠንከር ያሉ እርምጃዎችን እየወሰደች ትገኛለች። ቻይና የመገበያያ ገንዘቧ ዩዋን እንዲዳከም ያደረገች ሲሆን ይህም የወጪ ንግዷን የበለጠ ሳቢ ያደርገዋል። ከመንግስት ጋር ግንኙነት ያላቸው ኢንተርፕራይዞች ገበያውን ለማረጋጋት በሚመስል መልኩ አክሲዮኖችን እየገዙ ነው። ቻይና ለአሜሪካ ከፍተኛ ምርቶችን በመላክ በቁንጮነት ተቀምጣለች። ለቻይናም የአሜሪካ ገበያ ትልቅ ስፍራ አለው። በአሁኑ ወቅት ቀውሱን መሸከም የሚችለው ማን ነው የሚል ጨዋታ ነው እያየን ያለ ነው። በየትኛውም በኩል የሚያተርፍ የለም ይላሉ በፒተርሰን ኢንስቲትዩት የአሜሪካ ቻይና የንግድ ባለሙያ ሜሪ ላቭሊ። የምጣኔ ሀብቷ እንኳን ቢያሽቆለቁል፣ ቻይና ይህንን የአሜሪካ ጥቃት ነው ብላ የምታምነውን ነገር ላለመቀበል የትኛውንም ሁኔታ ልትቋቋም ትችላለች ይላሉ። ቻይና የወጪ ንግዷን የሚያሽቆለቁል ከሆነ፣ ወሳኝ የሆነው የገቢ ምንጫ መጎዳቱ የማይቀር ነው። ለቻይና ምጣኔ ሀብት ከፍተኛ ሁኔታ መመንደግ የወጪ ንግዷ ለረጅም ጊዜ ቁልፍ ሚና ተጫውቷል። አገሪቷ ምንም እንኳን ከፍተኛ የቴክኖሎጂ ማኑፋክቸሪንግ ዘርፍ እና የሀገር ውስጥ ፍጆታን በመጨመር የገቢ ሁኔታዋን ለማስፋፋት እየሞከረች ቢሆንም የወጪ ንግዷ አሁንም መሰረታዊ ነው። በቻይና ላይ የተጣሉት ታሪፎች መቼ ተጽዕኖቸው ሊታይ ይችላል ለሚለው በቅርቡ እንደሚሆን በሃርቫርድ ኬኔዲ ስኩል የሙሳቫር ራህሚን የንግድና የመንግስት ማዕከል ከፍተኛ ባልደረባ የሆኑት አንድሩ ኮሊየር ያስረዳሉ። ፕሬዚዳንት ሺ ጂንፒንግ በአገሪቱ የምጣኔ ሀብት መቀዛቀዝ እና ገቢ መቀነስ ምክንያት ከጊዜ ወደ ጊዜ አጣ ኝ የሆነ ምርጫ ይገጥማቸዋል ይላሉ። ጉዳቱ ለቻይና ብቻ አይደለም። ከዚህ ሁኔታ አሜሪካም የምታጣው ነገር ቀላል የሚባል አይሆንም። አሜሪካ በአውሮፓውያኑ 2024 ከቻይና ያስገባቻቸው ምርቶች 438 ቢሊዮን ዶላር እንደሆነ ከአሜሪካ የንግድ ቢሮ የተገኘው መረጃ ያስረዳል። አሜሪካ ለቻይና ያደረገችው ወጪ ንግድ ደግሞ 143 ቢሊዮን ዶላር ነው። ይህም ማለት አሜሪካ ከቻይና ጋር በምታደርገው የንግድ ልውውጥ 295 ቢሊዮን ዶላር የንግድ ጉድለት ትሬዲንግ ዴፍሲ ገጥሞታል። አሜሪካ ከቻይና የምታስገባቸውን ምርቶች በአጭር ጊዜ ከየትኛው ሀገር በሚገኙ ምርቶች እንደምትተካቸው ግልጽ አይደለም። ሁለቱ ሀገራት በምጣኔ ሀብቱ ረገድ በብዙ መንገዶች የተሳሰሩ ናቸው። በሁለቱ ሀገራት መካከል ከፍተኛ መጠን ያለው ኢንቨስትመንት፣ የዲጂታል ንግድ እንዲሁም መረጃ ልውጥ አላቸው ሲሉ የሚናገሩ ደግሞ በሲንጋፖር የሄንሪሽ ፋውንዴሽን የንግድ ፖሊሲ ኃላፊ ዲቦራ አልምስ ናቸው። ታሪፍ መጣል የሚቻለው ለተወሰነ ጊዜ ብቻ ነው። ነገር ግን ሁለቱም ሀገራት አንዱ አንዱን የሚጎዳበት ሌሎች መንገዶች አሏቸው ምናልባትም ነገሮቹ ሊከፉ ይችሉ ይሆናል ሊከፉ የሚችሉበትም ብዙ መንገዶች አሉ ሲሉ ያክላሉ ቻይና ወደ አሜሪካ የምትልካቸው ምርቶቿን ወደየት ትልካለች የሚለውን ለማየት የተቀረው አለም እየጠበቀ ነው ምናልባትም እንደ ደቡብ ምስራቅ ዚያ ወዳሉ ገበያዎች ሊሄዱ እንደሚችሉ ዲቦራ ያስረዳሉ ሆኖም እነዚህ ሀገራት ከተጣለባቸው ታሪፍ ጋር በተያያዘ ምርቶቻቸውን የት መሸጥ እንዳለባቸው እያጤኑ ይገኛል ይላሉ በተለየ አለም ውስጥ ነው ያለነው ጨለም ባለ ሁኔታ ብሏል ተብሏል ። መጨረሻው ምን ይሆን የሚለው ጥያቄ ደግሞ ዋነኛውና የቀጣዩ የሁለቱን ሀገራት ጣፋንታ የሚወስን ይሆናል። በትራምፕ የመጀመሪያ የስልጣን ዘመን በነበረው የሁለቱ አገራት የንግድ ጦርነት ድርድሮች ነበሩ። ሆኖም በአሁኑ ወቅት ነገሮች ከዚህ በኋላ ወዴት ሊያመሩ እንደሚችሉ ለመተንበይ በጣም ከባድ ነው የሚሉት በሎይ ኢንስቲትዩት የምጣኔ ሀብት ባለሙያ የሆኑት ሮላንድ ራጃ ናቸው። ቻይና ለአሜሪካ ታሪፍ አጽፋዊ ምላሽ የሚሆን በርካታ መሳሪያዎች በእጇ ላይ እንዳለ ሮላንድ ያስረዳሉ። ሮላንድ ከሚጠቅሱት መካከል የመገበያያ ገንዘቧን የበለጠ ማዳከም ወይም በገበያው ያሉ የአሜሪካ ኩባንያዎች ልታዳክማቸው ትችላለች ሆኖም አንዳንድ ባለሙያዎች አሜሪካና ቻይና በተናጠል ውይይቶች ሊያደርጉ እንደሚችሉ ያምናሉ ትራምፕ ወደ ስልጣን ከተመለሱ በኋላ ከፕሬዚዳንት ሺጂንፒንግ ጋር አልተነጋገሩም ቻይና በበኩሏ ለመነጋገር ፍቃደኛ መሆኗን ደጋግማ ገልጻለች ሌሎች ግን በሁኔታው ላይ ብዙም ተስፋ የላቸውም አሜሪካ አለኝ ብላ የምታስበው ጥንካሬ ከእውነታው በላይ ይመስለኛል ይላሉ ዲቦራ ትራምፕ የአሜሪካ ገበያ በጣም አዋጭ በመሆኑ የቻይና ወይም የትኛውም ሀገር ውሎ አድሮ ይቀበላል ብለው የሚያምኑት ነገር ለሳቸው አጠራጣሪ ነው። ይህ እንዴት ይቋጫል? ማንም አያውቅም የሚሉት ድቦራ አክለውም ፍጥነቱና የተፈጠረው ውጥረት በእውነቱ አሳስቦኛል። መጪው ጊዜ በጣም ፈታኝ ነው። አደጋውም እንዲሁም በከባዱ የከፋ ነው ይላሉ። በዚህ በኩል ደግሞ ቻይናን ከአሜሪካና፣ ዩክሬን እንዲሁም ከሌሎች የአውሮፓ ሀገራት ጋር የሚያላትም መረጃን የዩክሬኑ ፕሬዚዳንት ቭላድሚር ዘለንስኪ አውጥተዋል። ዩክሬን ለሩሲያ ሲ ይዋጉ ነበር ያለቻቸውን ቻይናውያን በቁጥጥር ስር የመዋሏን ነው ያስታወቀችው። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ሁለት ቻይናውያን በዶኔቴስክ ግዛት በቁጥጥር ስር ማዋላቸውን የዩክሬን ፕሬዚዳንት ቭላድሚር ዜለንስኪ ተናገሩ። ማክሰኞ ዕለት ባስተላለፉት መልእክት በሩሲያ ጦር ውስጥ የሚዋጉ ቻይናውያን ወታደሮች ሁለት ብቻ አይደሉም ብለዋል። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲቢሃ እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለው ኪየቭ የሚገኘው የቻይና ልዑክ ለማብራሪያ እንደተጠራ አሳውቋል። ዩክሬን ቻይና በጦርነቱ ለሩሲያ ድጋፍ ትሰጣለች በማለት ወቀሳ ስታቀርብ ይህ የመጀመሪያው ነው። ዩክሬን ያቀረበችው ወቀሳ ተከትሎ እስካሁን ከሞስኮም ሆነ ከቤጂንግ ኦፊሰላዊ ምላሽ አልተሰጠም። ዜሌንስኪ በኤክስ ገጻቸው በጻፉት መልእክት ቻይናውያኑ ወታደሮች በሀገሪቱ ውስጥ ምስራቅ ዶኔትስክ ግዛት በቁጥጥር ስር መዋላቸውን ጠቅሰው የባንክ ካርድና ሌሎች ግላዊ ማስረጃዎች ይዘው ነበር ብሏል። ፕሬዚዳንቱ እንዳሉት የዩክሬን ወታደሮች ከስድስት ቻይናውያን ወታደሮች ጋር ጋር ከገጠሙ በኋላ ሁለቱን መማረክ ችለዋል። ዘለንስኪ በለጠፉት ቪዲዮ ላይ ቻይናውያን ወታደሮች ከተባሉት ግለሰቦች መካከል አንዱ በማንድሪን ቋንቋ በቅርቡ ስላደረገው ውጊያ ሲያወራ ይደመጣል ያለ መረጃ እንደሚያሳየው በወራሪው ኃይል ውስጥ ያሉ ቻይናውያን ዜጎች ሁለት ብቻ አይደሉም ብለዋል ፕሬዚዳንቱ። ሩሲያ ከቻይናና ከሌሎች ሀገራት ጋር አውሮፓ ላይ የተካሄደ ባለው ጦርነት የምታደርገው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ሲሉ ዘለንስኪ አክለዋል። የዩክሬኑ ፕሬዚዳንት ዩናይትድ ዩናይትድ ስቴትስ አውሮፓና ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ጠይቋል። ሁለቱ ግለሰቦች በአሁኑ ወቅት በዩክሬን ደህንነት አገልግሎት ስር መሆናቸውም ጠቁመው ምርመራ እየተደረገባቸው እንደሆነ አሳውቋል። ማክሰኞ ለጋዜጠኞች መግለጫ የሰጡት የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ሁኔታው የሚያሳስብ ነው ብሏል። ቃል አቀባዩ ቻይና ሩሲያ በዩክሬን በምታደርገው ጦርነት ቀንደኛ ተዋናይ ናት ብለው ለጦርነቱ የሚያገለግሉ የቴክኖሎጂ ምርቶችን ታቀርባለች ሲሉ ወቅሷል። የፈረንሳዩ ሌሞ ወንድ ጋዜጣ ከዚህ በፊት እንደዘገበው ዱያን በተባለ ቻይና ውስጥ ብቻ በሚያገለግለው ማህበራዊ ሚዲያ አማካኝነት ቢያንስ አርባ ሰዎች በሩሲያ ለመዋጋት መመዝገባቸውን አሳውቆ ነበር። የኪየቭና የምዕራባውያን ሀገራት ባለስልጣናት ሰሜን ኮሪያ ለሩሲያ ድጋፍ እንዲሰጡ በሺዎች የሚቆጠሩ ወታደሮች ልካለች ብለው መውቀሳቸው አይዘነጋም። ዘለንስኪ በሰጡት ጋዜጣዊ መግለጫ ሰሜን ኮሪያውያን በክሩስክ ግዛት ድንበር ላይ ነበር ሲዋጉ የነበሩት፣ ቻይናውያኑ ግን የዩክሬንን ግዛት ዘልቀው ነው የተዋጉት ብለዋል። ባለፈው ጥር ዩክሬን ሁለት የሰሜን ኮሪያ ወታደሮችን በቁጥጥር ስር አውያለሁ ማለቷ ይታወሳል። ምንም እንኳን ቤጂንግና ሞስኮ በፖለቲካውና በምጣኔ ሀብቱ ቅርርብ ያላቸው ወዳጅ ሀገራት ቢሆኑም ቻይና በጦርነቱ ገለልተኛ እንደሆነች እና ለሩሲያ ወታደራዊ መሳሪያ አለም አቅረቧል ስታስተባበል ቆይታለች። የሩሲያው ፕሬዚዳንት ቭላድሚር ፑቲን በ2022 ነው ሁሉን አቀፍ ጦርነት ዩክሬን ላይ ያወጁት። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ትቆጣጠራለች። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበት ያለበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ